ን ከሞናይት ሰባ ሺህ ሰብስክራይበር ደርሳለች። ምንም ማይታይ የቆመ የቆመ ቻናል ማለት ነው። ምን ሆነ? ጦፈ አደገኛ ቢዝነስ ሰጥቶ በማድረግ ጀመረ። ቴክኖሎጂ ወይም የሱፍ የዩቲዩብ ቻናል ደግሞ ሞቷል። የለም ትቶታል። አሁን የሱፍ በዚያ ከተማ ምን ያደርጉት ነው? ሪኮማንድ እያደረጉት ነው፣ እንዲታወቅ እያደረጉት ነው፣ እያመጡት ነው። ተመልከቱ ትናንትና የሱፍ? የመሲም የዩትብ ቻናል የብሬክስም የዩትብ ቻናል በኔ ቁጥጥር ስር ስለሆነ ሁለቱንም ከጨዋታ ውጭ አውጥቻቸዋለሁ፣ ፓስዋርዳቸው ወስጄባቸዋለሁ ብሎ የሁለቱን አውጥቶ የራሱ ቪዲዮዎችን ሰራ። ምን እያደረገ ነው የሱፍ ዘጋ የሠራው? ስለ እነሱ አላወራም፣ ስለነሱ አይደለም የተጨነቀው የሱፍ ያደረገው ምንድን ነው? የራሱ ቪዲዮውን የዩትብ የሚሰራቸው ቪዲዮች እንደዚህ አይነት ቪዲዮዎች እንደሚሰራ ነው ያስታወቀው። ብሬክስ ደግሞ ትናንትና መጣና ምንድን ነው የሰራው? በሚገርም ሁኔታ ቪዲዮ ሲሰራ የሱፍ ወንድሜ ነው፣ የሱፍን አትንኪብኝ፣ የሱፍን እንደዚህ ያደኘ ከእናቴም ልጅ በላይ ነው ምናምን ብለናለ። የሱፍ ያስተማረው አፕሊኬሽን በቴክኖሎጂ ዚ ከዚህ ጊዜ እስከዚህ ጊዜ ድረስ ያስተማረው አፕሊኬሽን እዛ ጋር እንደዚህ እንደዚህ ከሶስት በመት ወረ ከሶስት ከአመት በፊት ነው ምናምን ብሎ በዚህ ቪዲዮ ተከታተልኳት አመጣዋት ምናምን ብሎ ምን አደረገ ያን የሱፍ ማነው ቴክኖሎጂ ማለት ማነው በሚል መነቃቃት ፈጠረ ማለት ነው። ወደ ሶስተኛ ደረጃ ልሄድላችሁ እና ደግሞ ምን እንደተፈጠረ ልንገራችሁ። ያቺ ልጅ ከነ መሲ ጋር ወይም የብሬክስ ጓደኛ ነበረች መሲ አደረገችው ያለቻት ልጅ፣ መሲ ጓደኛ ነች ያለቻት ልጅ፣ ብሬክስን ቀማችኝ ያለቻት ልጅ ዩቲዩብ ቻናል ከፈተች፣ እሷ ራሱ ማለት ነው። ዩቲዩብ ቻናል ከፍተህ አሳቦን የእሷ የዩቲዩብ ቻናል ለምን በብሬክስ የዩቲዩብ ቻናል አልተለቀቀም? በብሬክስ የዩቲዩብ ቻናል አልተለቀቀም። የራሷ ዩቲዩብ ቻናል ከፈተች እና የእንደ እሷ የዩቲዩብ ቻናል ቪው የለውም የሞተ ነው። ምን ሆነች? እሷን በዚህ አጋጣሚ እንድትታወቅ ተደረገ። ና እሷ በዩቲዩብ መጣች። ና ብሬክስ ሼር ሁላቸውም ሼር ሼር ያደርጉላት እና እቺ ልጅ ዘጠና ሽ ቪዲዮን ቻናል ሞኒታይ ሆነ። እሷም ሆነች አሁን ምን እያደረጉ ነው? ቻናሎቻቸውን ራሳቸውን ፕራውድ እያደረጉ ነው ራሳቸውን ወደ ታዋቂነት ወደ ቻናላቸው እንዲዋቸው ብራቸውን እየሱ ነው። ለማንኛውም እንጂ ዘና አላችሁ ወይም ደግሞ የሆነ አለ አይደለ? የሆነ ነገር እንደወሰዳችሁ ተስፋ አደርጋለሁ። በተለይ በተለይ በማሪና ጉዳይ ባወራውት ሁላችሁም ልታስቡበትና ልንጠነቅቅበት ይገባል ማለት ነውና፣ በሃይማኖታችን ቀልድ የለም። ማንም ሰው በሃይማኖቱ ቀልድ መኖር የለበትም እና ለቻናሌ አዲስ የሆናችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ሁልጊዜ ምን እንደምለው ሀገራችን ኢትዮጵያ ሰላም ያድርግልን ፈጣሪ ወደ ነበርንበት ይመልስልን። እኛ ጋር አሁን ረመዳ ነው ረመዳን ነው ጾም ነው። ደስ የሚለው ጾማችን ረመዳኑም አንድ ላይ መሆኑን ይሄ ደግሞ በቃ እኔ ምን ልበላችሁ እኛ ጋር በጣም በጣም በጣም በቃ ተባብረው ብዙ ነገር ተደርጎ ነው እንትን የሚባለው ማለት ነውና ልክ በሚዲያ ላይ እንደምንታይ አይደለንም። በሚዲያ ላይ እንደሚወራ አይደለም ኢትዮጵያ ውስጥ ያለው ማለት ነው። ኢትዮጵያ አሁንም መከባበሩ አለ አንዳንድ ጋ የወጡ የሆኑ ልዩ ቦታዎች እንጂ አሁንም ክርስቲያን ሙስሊሙ በትብብር ወፍጮ ቤት ሲኬደ ራሱ ማለት ነው ክርስቲያኖች የሆኑ እኛ ጋር ሙስሊሞቹ እንትን ረመዳናቸው ሲሆን አረ እነሱ ያፈጥራሉ። ቅድሚያ ለእነሱ ነው የሚሰጡት፣ ብታያውቁ ማለት ነው። ቅድሚያ ለእነሱ በቃ እኔ ማስታውሰውም ማለት ነው። አሁንም እንደዛ ነው። ፈጣሪ አሁንም አገራችን ሰላም ያድርግልን፣ አገራችንን ሰላም ያድርግልን። አሁንም እንደ በፊቱ ይመልስልን። ደግሞ እንደ በፊት ነች። እኛን እዚህ ሶሻል ሚዲያ ላይ ያመጣልን መጣልን ብለን የምንገነፍለው ማለት ነው እና እንጂ አሁንም እንደ በፊት ነች ሀገራችንን እላችሁ እላችኋለሁ በያላችሁበት ዓለም ዳርቻ ሰላማችሁ በዚ ተረፍረፍ ይበልልኝ። የዛሬ ቪዲዮ እንደዚህ ይመስል ነበር። ደስ ያላችሁ፣ አሁንም ላይክ፣ ኮመንት፣ ሼር ለማድረጋችሁ እንዳትረስ እንዳትረሱ ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ።